አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ፣ የተከበራችሁ የቻናል የቤተሰብ ሰላም ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ቤተሰብ ጋይስ አበረታቱኝ። እንግዲህ ወደ እናንተ ይዤው የመጣው አንዳንድ ነገሮች አሉ ማለት ነው። እንግዲህ ዛሬ ደግሞ ማለት ነው ቅዳሜ ገበያ እንዴት እንደዋለ ምንድን ምንድን ስንት እንደሚወጣ በየተራው አሳያችኋለሁ ማለት ነው። ግን እናንተ ይህን ቪዲዮ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንዲሁም ደግሞ አስተያየት ኮሜንታችሁን እስኪ ያስቀምጡስ። ሸር ሸር አድርጉት በእናታችሁ። እኔ ቪዲዮስ በምለቅበት ሰዓት ለሰው እየደረሰ አይደለም፣ ቪዲዮዬ ሸር እያለ አይደለም። ለምን እንደሆነ አይገባኝም። እስኪ ምክንያቱ ንገሩኝ እንዴ! ግዴታ በቃ ወጥቼ ማልቀስ ምናምን ወይንም እንደዛ መስራት አለብኝ እንዴ? እኔ እኮ አገሬን እያለ አሳያችሁ ነው። ያው እንግዲህ ሀገራችንም አረንጓዴው ይህን ይመስላል እሺ። ይህን የመሰለ ነው ሰፈራችን ማለት ነው። ይህ እንግዲህ የእኔ ሰፈር ነው። ደግሞ ለፍ ስትሉ ደግሞ ገበያው ምናምን አሳያችኋለሁ። ዛሬ መጀመሪያ የሰፈሬን አረንጓዴን ይዤላችሁ የመጣሁት ማለት ነው። ወደኋላ ዴት ስንል ደግሞ የገበያውን ሁኔታ አብረን የምናየው ይሆናል። እስኪ አሁን እንከታተል ማለት ነው አብረን እሺ ወደ ወደ ገበያው ወት እዚህ ጋር አሁን ሳሙና ወይንም ክብሪት ምናምን አለ እዚህ ጋር እንግዲህ ሀያ ብር ወይንም አምሳ አምሳ ብር ነው የሚሸጠው። በነገራችን ላይ የሀገራችን ገበያ እስከ አምሳ እስከ መቶ ድረስ ነው ማለት ነው ይህ ደግሞ የማሳያችሁ ሽንኩርት የማሳየች ሽንኩርት ማለት ነው። የብር ወይንም የመቶ ብር ነው ይትልልቁ አ 50 50 ነው። መቶ መቶ ነው። እዚህ ጋር ደግሞ ጎመን ምናምን አለ። ጎመን ደግሞ በነገራችን ለሀገራችን ሲወደድም ሲረክስም ነው ብር ይላሉ። ባለፈው እንደዚህ አይነቱ ሳል ከፍ ከፍ ያለ ዚጋ ደግሞ በጣጥስ አለ፣ ቃሪያ አለ። እንደ አገራችን ደስ ይላል በነገራችን ላይ ማለት ነው ያው ግን የኑሮ ውድነት ትንሽ ቆንጣጥ ያደርጋል። ቢሆንም ግን መስራት ግዴታ ነው። ይህ ቲማቲሙ አምሳ አምሳ ብር ነው ማለት ነው። ከአምሳ ብር በታይ ገባ የለም ሀያ ብር አምሳ ብር ነው። ያው እንግዲህ በቀላሉ ቃሪያ እስከ ሀያ ብር ይሸጣል። ይገብስ ቆሎ ነው እዚጋ የሚታያችሁ ማለት ነው ይህ ስንዴ ቆሎ ነው። እንግዲህ ሀገሩ ወደ ላይ ብድግ አድርጌ ለቪዲዮ ለመስራት ትንሽ ያው ገበያ ጋሁኝ ያስፈራላ እና ለዛ ነው ገበያ ገበያውን የማሳያችሁ ማለት ነው። እዚህ ጋር ክብሪት ምናምን ይሄ ደግሞ ማጅ ነው እሺ። ይሄ ሰላሳ ሰላሳ ብር ነው። ከመጣው ጀምሮ ያው ሰላሳ ነው፣ ሰላሳ ነው እስካሁን ድረስ ያልጨመረው እና ያልቀነሰው ነገር ቢኖር ማጅ ነው። ማጁ ማጁስ ሰላሳ ብር ነው። ሌላው ግን ያው እየጨመረም እየቀነሰም ነው። እዚህ ጋር ደግሞ ገብስ ነው ማለት ነው። ገብስ እስከ እስከ 70 ብር፣ ሰማንያ ብር ይገኛል። እዚህ ጋር ደግሞ ባህራት ምናምን ብርድ ልብሶች፣ የብርድ ልብስ ዋጋ አት አትጠይቁኝ ያው እንግዲህ በአስተያየት አለ ማለት ነው። እዚህ ጋ ነጭ ሽንኩርት ምናምን አለ ነጭ ሽንኩርትም እስከ ሀምሳ እስከ መቶ ብር ነው። እንግዲህ እንዲለፍ እያን ደግሞ አሳያችኋለሁ ማለት ነው። እዚህ ጋ ደግሞ የተደረደረው አጃክስ ምናምን ክብሪት እዚህ ጋ አሁን ሽንኩርት ደግም የለገዛ ነው ማለት ነው። ይህ እንትኑ ማለት ያሁን እስከ ሀምሳ ብር ነው ሀምሳ ብር ነው ከሀምሳ በታችል እንግዲህ ልገዛ ነው አብረን እንየው ማለት ነው እሺ እዚህ ጋ ጎመን ምናምን ያው በጣም አሪፍ ጊዜ ነበር በነገራችን ላይ ማለት ነው ያው እንግዲህ ዛሬ ቅዳሜ ገበያ ነው እዚህ ጋ ጎመኑ ሽንኩርቱ ያው የቲማቲሙም አለ ሁሉም ሀምሳ መቶ ሀምሳ መቶ ነው። ያው እንግዲህ ቀለል ቀለል ያሉ ዛሬ ደግሞ ያው እንግዲህ አመት ባለ ደረሰ እንግዲህ ለሳምንቱ ይህ እርሳስኩል ዋጋው ስንት እንደወጣ ታውቃላችሁ ወይ? ሶስት መቶ ሀምሳ ብር። እዚህ ጸጉር ጌጡ ሀባ ሀባው በሀባ ማለት ነው አንዳንድ ሀባ አምሳ አምስት አምስት ብር እነዚህ ትንንሽ ሽየዎቹ ይህ የታያችሁ ከሆነ አምስት አምስት ነው። እነዚህ ለራሱ አምስት አምስት ብር ማለት ነው። በአይነት አንዱን ሀባውን አምስት ብር ነው የምትገዙት። ይህ ጸጉር ጌጡ ደግሞ የሚታያችሁ የወፍራሙ ማለት ነው ሶስት መቶ ሀምሳ አምስት መቶ ብር ይላሉ። እነዚህ ትንንሽ ሽየዎቹ አፈሬ አፈሬዎቹ ሀምሳ ሀምሳ ብር የአረንጓዴ ቢጫው ቀይ እነዚህ ማለት ነው። እነዚህ ሀያ ሀያ ብር ነው። ሰላሳ ብር ነው። ሰላሳ ብር እነዚህ ልቅስ እነዚህ ቆንጆች ናቸው። ለካውልዬ ለኢዷ መሰሪያ ማለት ነው። እና ከኢድ ጋር ተያይዞም ያው ትንሽ ወዴዴ ብሏል። ነገር ግን ያው ደስ ይላል ማለት ነው ያው እንግዲህ እንደ ውጭ ባይሆንም የውጩ ቢያንስ እንኳን እንደው ሌላዊ ቅር ሶስት ቀን አራት ቀን ተለብሶታላችሁ። የዚህ ሀገር ግን ያው ትንሽ ከበድላል። ማታ አምጥታችሁ ወጧ ስለሚገፍ ወት እዚህ ጋ ያው ይህን ይመስላል ማለት ነው። ቤተሰብ ይህ ልጁ የሚነካው ጸጉር ጌጥ ደግሞ ይሄ ፋሽን ነው። ጸጉር ለሌለው ሰው ከወደኋላ ኋላ ውስር አድርጎ ምናምን እነዚህ ደግሞ መነጸሮቹ አምሳ አምሳ ብር ያው እንግዲህ እንዳልኳችሁ ከአምሳ ብርና ከመቶ ብር በታች ገበያ የለማ። እንደዛ ስለሆነ ማለት ነው። አሁን ደግሞ ቆይ እንትን ላምጣላችሁ። እንደ እንትን እንዲህ ሀብል ማለት ነው። ሀብልና እንት ጆሮ ጌጥ ምናምን በአንድ ሆኖ ተጠቅለው ስንትን እንዳለኝ እንገራችሁ። ወይኔ ከባድ ለሚገፋው ለዚህ ማለት ነው። ለዚህ ለሚገፋው አሁን ቆያ ላሳያችሁ። ያው ፀጉር ጌጡ ጥፍር ቀለሙ አንዱ 35 30 ብር ይላል። ያው እንግዲህ ይህ ደግሞ የሀብሉ ይሄ የማነሳው ሀምሳ ሀምሳ ብር ማለት ነው። ይህ ሀምሳ ሀምሳ ብር ነው እንግዲህ እንደምታዩት ማለት ነው። አይገፍም ብለዋል። ያው ለሐውልዬ ሆናታል ብዬ ነበረ ትንሽ ለአንድ ቀን እንኳን ካልሆነ ብዬ ያው ገዝቼላት የመጣሁትን ደግሞ ከሐውልዬ ስትመጣ ስትለብሰው ምናምን አብራችሁ ታወተላችሁ ማለት ነው። ቤተሰብ እና የዛሬው ገበያ ይሄን ይመስላሉት። ቀለበትም አለው ጆሮም ግን፣ ይሄ ቆንጆ ነው ብዬ አስባለሁ ምክንያቱም ይሄ አምሳ ብር አምሳ ብር ነው ያለኝ። መቶ አምሳ ብር ብቻ እንዲዛ ነው እሺ። እና ይሄ በጣም አሪፍ ነው ግዙት። እንግዲህ በውጭም በውጭም ያላችሁት ያው እንግዲህ የገበያውን መጠን አያችሁት፣ በሀገር ውስጥም ያላችሁት ጎራ እያላችሁ እየገዛችሁ ይህን ፀጉር ጌጥ ሽጉን። መቶ መቶ ሀምሳ ብር ነው ያለው፣ ግን በጣም አሪፍ ነው በሀባ በሀባ በሀባ አምስት አምስት ብር ከመግዛት ይህን ሁሉ መቶ ሃምሳ ብር መግዛት አሪፍ ነው ማለት ነው። ሺ ቤተሰብ እና በጣም ደስ የሚል ጊዜ ነበረ። ያው ይህን የመሰለ እየመሰለ ገዛ ስችላታለሁ ይለ ከውልዬ እና አሁን ስትመጣ በጣም ደስ እንደሚላት እርግጠኛ ነኝ፣ ባለሙሉ ተስፋ። ስለዚህ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።